ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች ይህ አብዲራቧቲዩብ ነው። ፕሮግራማችን ላይክ በማድረግ እንድጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በዓለም ዋንጫ የምድብ ጨዋታዎች እንግዲህ በትናንትና ሁለት በአብዛኛው ተደርገዋል። ለዓለም ዋንጫ 2026 ለማለፍ የሚደረጉ የማጣሪያ ጨዋታዎች ትላልቅ ትዕይንቶችን ትናንትና ስንመለከት ነበር። በእነዚህ ጨዋታዎች ዙሪያ ጠቅላላ አድርገን ቆይታ እናደርጋለን። አንዳንድ ደግሞ ለተጫዋቾች የግል ብቃት በተለየ ሁኔታ ነጥሮ ወጣበት የጨዋታውን ልዩነት መፍጠር የቻሉ ሀገራቸውን ደግሞ ከረጅም ዓመት በኋላ ለዓለም ዋንጫ እንድታልፍ የረዱ አስደናቂ ብቃቶችን በትናንትናው እለት ከቀን ጀምሮ ስንመለከት ነበር። በእነዚህ ጨዋታዎች ዙሪያ እንግዲህ የተለያዩ ቆይታዎችን በዚህ ፕሮግራም እናደርጋለን። ከዚህ ፕሮግራም በመቀጠል እንግዲህ አድማጮችን ከአራት ሶስት ቀን በፊት እንግሊዝ ሁለት ለባዶ ሰርቢያን ባሸነፈችበት ጨዋታ ሳካ እና ኢዜ ባስቆጠሩት የመጀመሪያ አርባ አምስት ና ሁለተኛ አርባ አምስት እንግሊዝ ባሸነፈችበት ጨዋታ በአንድ ሀሳብ ዙሪያ ሰፊ ቆይታ አድርገናል። የቱሆል የተጫዋቾች ምርጫ፣ የታክቲክ ዲስፕሊን፣ አሁን ደግሞ ቴክኒካሊ ብቁ የሆኑ ተጫዋቾችን የቴክኒክ አቅማቸው ከፍ ያሉ ቴክኒሺያል ተጫዋቾች ላይ ያተኮሩበትን መንገድ ሰፋ ላለ ደቂቃ ትኩረት አድርገን ተጫዋቾችን እንዴት እንደሚጠቀሙ ከክለብ እስከ ብሔራዊ ቡድን አሁን በእንግሊዝ ብሔራዊ ቡድን እየፈጠሩ ያሉትን ጉዳይ መነሻ በማድረግ ቆይታ አድርገናል። ያን ሀሳብ እንግዲህ በርካታ የእግር ኳስ ቤተሰቦችም በእለቱ ፕሮግራሙን የተከታተሉ አድማጮች አሪፍ እና የራሳቸውን ሀሳብ እንዲሁም በቀረብነው ሀሳብም ተስማምተው ጥሩ ፊድባክ አግኝተናል። በዛ ፕሮግራም በሰራን አንዳንድ መነሳት ያለባቸው ነጥቦች ላይ አተኩረን በቱህል የእንግሊዝ ብሔራዊ ቡድን የዚኛው ጀኔሬሽን እና የቱህል ሲስተም ጋር አያይዘን ያነሳነው ሀሳብ አለ። አሁን ከዛ ሀሳብ የቀጠለ ትናንትና በእንግሊዝ ድል ሌላ ደግሞ አዲሱ ውዝግብ ይዞ ብቅ ብሏል። ያለፈው ሳምንት ያነሳነውን ሀሳብ በበለጠ የሚያብራራ ደግሞ አዲስ ጉዳይ ተፈጥሯል። ያን ጉዳይ በተመለከተ ከዚህ ፕሮግራም በመቀጠል በቱህልና በጁሪ በጁዲ ቤሊንጋ መካከል ስለተፈጠረው ውዝግብና አንዳንድ ጉዳዮች ላይ ትኩረት አድርገን የእንግሊዝ ብሔራዊ ቡድንን ጠቅላላ አድርገን የምንመለከትበትን ፕሮግራም ወደ እናንተ ይዘን እንመጣለን። ከዚህ ፕሮግራም በመቀጠል ይዘንላችሁ እናጣውን የእንግሊዝ ብሔራዊ ቡድንን ትኩረት ያደረገውን ፕሮግራም አድማጮች እንግዲህ በተለየ ሁኔታ እንድጠብቁ የራሴም ዝግጅት አለ። የወጡ ዘገባዎች አሉ። እነዚህን ሁለት ጉዳዮች አጣምረን እንግዲህ መነሳት ያለባቸውን ወሳኝ ነጥቦች አንስተን ሰፋ ላለ ደቂቃ እንወያያለን። ቱህልን ወይስ እንግሊዝ ብሔራዊ ቡድን የሚያስፈልጋት የቱሀል አስተሳሰብ ነው ወይስ በነድ ቤሊንግሃም ቴክኒክ ነው እንግሊዝ መጓዝ ያለባት? እስቲ በሀሳቦች ልዩነት እንግዲህ ጥሩ ውይይት እናደርጋለን ብዬ አስባለሁ። ከዚህ ፕሮግራም በመቀጠል ያንን ፕሮግራም ይዘላችሁ እንመጣለን። ይሄ እንግዲህ በአጠቃላይ ትናንት የተደረጉትን ጨዋታዎች እንዲሁም የተለየ ለመወያያ አርዕስትነት ሊቀመጡ የሚገቡ ልንወያይባቸው የሚያስፈልጉ ነጥቦች ደግሞ በሌላ በኩል የምናነሳበት ፕሮግራም ነው የሚሆነው። እንግዲህ ትናንት ከተደረጉ የብሔራዊ ቡድን ጨዋታዎች ለዓለም ዋንጫ የማጣሪያ ጨዋታ ወደ አዘርባጃን የተጓዘው ፈረንሳይ ሶስት ለአንድ በማሸነፍ እንግዲህ ቀደም ብለው ነበ አዘርባጃኖች ቀዳሚ መሆን የቻሉት ከዛም በኋላ ማቴታ፣ እንዲሁም የሞናኮ የክንፍ ተጫዋች በበርካታ የእንግሊዝ ክለቦች የሚፈለገው አክሎች አስቆጠረ። ከዛም በኋላ እንግዲህ መጨረሻ በሁለተኛ አርባ አምስት በራሳቸው መረብ ላይ አዘርባጃኖች አስቆጠረው አስቆጥረው ፈረንሳይ ሶስት ለአንድ ማሸነፍ ችላለች ወደ አለም ዋንጫ ትኬቷ ሙቀት ችላለች እዛው ምድብ ላይ ዩክሬንና አይስላንድ ያደረጉ ጨዋታ በዩክሬን ሁለት ለባዶ አሸናፊነት ሲጠናቀቅ ብዙ ትዕይንቶችን የተመለከት ነው የግሩፕ ኤፍ የሃንጋሪ እና የአየርላንድ ጨዋታ በአስደናቂ ጨዋታ የተጠናቀቀ አይርላንዶች በከፍተኛ ሁኔታ ልባቸው የተሰበረበት ይቅርታ ሃንጋሪዎች አይርላንድ ደግሞ በእግር ኳስ እንግዲህ ጨዋታ እስካልተጠናቀቀ ድረስ የትኛውም አጋጣሚ ሊፈጠር እንደሚችል የተመለከትንበት ጨዋታ ነው። ሃንጋሪ በደጋፊውና በሜዳው በሀገሩ ነው እንግዲህ ከባድ ሽንፈት የነዶሚኒክ ሶቦዝላይ ብራይ ቡድን ያጋጠማትና የአየርላንድ ድል ፍጹም አስደናቂ ነበር። ጨዋታው እንደተጀመረ አራት ደቂቃ ላይ ነው ሉቃስ ማስቆጠር የቻለው ከዛም በኋላ በፓሮት አማካኝነት አየርላንድ አንድ ለአንድ አደረገ። ሰላሳ ሰባተኛ ደቂቃ ላይ ቫርጋ አስቆጠረ። አይርላንድ ሃንጋሪ መምራት ጀመረች ሁለት ለአንድ እረፍት ወጡ። ከእረፍት እንደገቡ ሰማነኛ ደቂቃ ላይ ፓሮት አስቆጥሮ ሁለት ለሁለት ሲሆኑ ጨዋታው ቀጥሎ እንግዲህ ዘጠና ሲደመር ሰባት ላይ ይሄ አጥቂ በጨዋታው ለሀገሩም ለራሱም ለአይርላንድም ሶስተኛዋን ግብ አስቆጥሮ አይርላንድ እንግዲህ በሃንጋሪ ቡዳፔስት ሃንጋሪ ሁለት ለሶስት በማሸነፍ ለዓለም ዋንጫ ፕሌይ ኦፍ ማለፏን አረጋግጣለች። ሃንጋሪ ጨዋታውን የገደሉ ይመስሉ ነበር እስከ ጨዋታው መጨረሻ ክፍለ ጊዜ ድረስ። በመጨረሻ ደቂቃዎች እንግዲህ በተቆጠሩ ሁለት ግቦች ሃንጋሪ ይህን የጥሎ ማለፍ የምድብ ጨዋታ በሽንፈት አጠናቃ አየርላንድ ደግሞ ወደ ፕሌኦፍ በቀጥታ ማለፍ ችላለች። እዛው ምድብ ላይ የሚገኙት እንግዲህ ፖርቱጋል እና አርሜኒያ ተገናኝተው በፖርቱጋል ዘጠኝ ለአንድ አሸናፊነት የተጠናቀቀ ጨዋታ ነበር፣ ሁለት ተጫዋቾች ሀትሪክ በሰሩበት ይሄ የዘጠኝ ግብ ድግስ ፖርቱጋል እንግዲህ በቀጥታ ወደ ዓለም ዋንጫ ትኬቷን መቅረት ችላለች። ጨዋታው በተጀመረ ገና በሰባት ደቂቃ ነው በሪናቶ ቪጋ አማካኝነት ፖርቱጋል ቀዳሚ መሆን የቻለችው ከዛም በኋላ ጎንካልቮ ራሞስ አስቆጠረ። ሁለት ግቦችን አከታትሎ በግሩም ቅጣት ምትና ክፍት ከሆነ እንቅስቃሴ የፔጄው አማካይ ጆዋ ኔቬስ ማስቆጠር ቻለ። ረፍት ሊወጡ ሲል ብሩኖ ፈርናንዴስ ፖርቱጋልን አምስት ለአንድ መምራት ያስቻለውን ግብ በፍጹም ቅጣት ምት አስቆጠረ። ከረፍት እንደተመለሱ ራሱ ብሩኖ ሁለት ተከታታይ ግቦችን አስቆጥሮ ቀደም ብሎ አትሪክ መስራት ቻለ። ጨዋታው ሊጠናቀቅ ወደ መጨረሻ ክፍለ ጊዜ 81ኛ ደቂቃ ላይ ጆዋው ኔቬስ ዘጠና ሲደመር ሁለት ላይ ደግሞ ኮንሲሳው አስቆጥሮ ዘጠኝ ለአንድ በሆነ ሰፊ ውጤት አርሜኒያን ፖርቱጋል በሜዳው ማሸነፍ ችላለች። ሌላኛው ጨዋታ እንግዲህ ምናልባት ሌላ ዝርዝር ጉዳዮች ላይ ገብተን ትኩረት ሰጥተን በዚህ ፕሮግራም እንድንመለከት ያስገደደን እንግዲህ የጣሊያንና ኖሮ የሚገኙበት ምድብ ነው እስራኤል በሜዳዋ ሞልዶቫን አስተናግዳ አራት ለአንድ ስታሸንፍ የጀሬናራ ጋቱሶ ጣሊያን እንግዲህ ቀድሞ አስቆጥሮ መምራት ቢጀምርም ኖርዌይ ከኋላ ተነስታ አራት ግብ አስቆጥራ አራት ለአንድ ጣሊያንን ማሸነፍ ችላለች። ስለዚህ ጨዋታ የተወሰኑ ነጥቦችን ማንሳት አለብን። በተለይ ስለ ኤርሊ ሃላንድ ብዙ መነሳት ያለባቸው የዘንድሮ ሲዝን ሃላንድ በክለብም በብሔራዊ ቡድንም አስደናቂ የውድድር ዓመት እያሳለፈ ነው። ሀገሩን እንግዲህ ከ1998 በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ማሻገር የቻለ ጀግና አጥቂ። በትናንት ምሽት ጨዋታ እንግዲህ ጣሊያን በመጀመሪያ 45 በስፓሲቶ ግብ መምራት ችላ በሁለተኛ 45 ጨዋታው በተጀመረ እንግዲህ 63ኛ ደቂቃ ላይ ኑሳ አስቆጠረ ከአሌክሳንደር ሱርሎት የተሻገረለትን ኳስ። ጨዋታው ቀጠለ። 78ኛው ደቂቃ ላይ ሃላንድ በግሩም ቮሊ ግብ አስቆጥሮ ኖሬ መቀዳሚ የምትሆንበትን ግብ ማስቆጠር ቻለ። በአንድ ደቂቃ ልዩነት ለራሱ ሁለተኛው፣ ለኖርዌ ሶስተኛውን ግብ አስቆጥሮ ኖርዌ ሶስት ለአንድ መምራት ቻለች። ከዛም በኋላ እንግዲህ የወልቭሱ አጥቂ ላርሰን አስቆጥሮ አራት ለአንድ በሆነ ውጤት ጣሊያንን ኖርዌ ያሸንፋ በምድቡ አንደኛ በመሆን በቀጥታ ወደ ዓለም ዋንጫ ማለፏን ማረጋገጥ ይችላለች። ነገር ግን የጣሊያን ብሔራዊ ቡድን ለሶስተኛ ጊዜ ፕሌኦፍ ሊጫወት ነው፣ ለተከታታይ 2018፣ 2022 አሁን 2026። በ2018 በተመሳሳይ በፕሌይኦፍ ከዓለም ዋንጫ መቅረት ቻሉ። በ2022ም በተመሳሳይ ከ በፕሌይኦፍ ከዓለም ዋንጫ መቅረት፣ አሁንም ፕሌይኦፍ ነው እንግዲህ ጣሊያን የገባችው ምናልባት ለሶስት ተከታታይ ዓመት በፕሌኦፍ ጣሊያን ከዚህ ግዙፍ ዓለም አቀፍ ውድድር ውጪ ልትሆንበትም እድል እንዳለ እንግዲህ ሀምሳ ሀምሳ ነው። ከተጋጣሚ ዋጋ በምታስመዘግበው ውጤት ነው እንግዲህ የዓለም ዋንጫ ትኬቷ ልቆርጥ ብችለው ይሄ ከባድ፣ ጋቱሶንም የጣሊያንንም እግር ኳስ ፈተና ውስጥ የከተተ ከባድ ወቅት ነው። ነገር ግን በተቃራኒው ኖርዌን ከሀያ ስምንት ዓመት በኋላ ለዓለም ዋንጫ ማሻገር ስለቻለው ጀግና የተወሰነ ነጥብ እናንሳ። ስለ ሃላንድ እንግዲህ በዘንድሮ የውድድር ዓመት ብዙ እያለን ነው የምንገኘው፣ ከዚህም በላይ ልንል እንደምንችል የተጫዋቹ ብቃት ከጊዜ ወደ ጊዜ የምንመለከተው ጉዳይ ከፍ እያለ ከፍ እያለ ሃላንድ በፕራይም ታይሙ ላይ ሲደርስ አሁን ትክክለኛውን የተጫዋችን ፖቴንሻል በሀገሩ በክለብም ደረጃ እየተመለከትን ነው። ነገር ግን ወደ ሃላንድና እና ኖርዌ ጉዳይ ከመምጣታችን በፊት አንድ የፕሌኦፍ ጨዋታ በአጉራችን አፍሪካ እንግዲህ የሚጠበቅ ነበር። በናይጄሪያ እና ዲሞክራቲክ ኮንጎ ጋር የሚደረግ ጨዋታ እንግዲህ በሞሮኮ የተደረገ ጨዋታ ነው። የሁለቱ ሀገራት ለዓለም ዋንጫ ፕሌኦፍ ለማለፍ ለኢንተርናሽናል ፕሌኦፍ ተሳታፊ ለመሆን የሚደረግ የመጨረሻ ጨዋታ ነበር። በዚህ መሰረት እንግዲህ በጨዋታው አንድ ለአንድ ተጠናቆ በመለያ ምት ዲሞክራቲክ ኮንጎ ናይጄሪያን ጥላ ወደ ኢንተርናሽናል ፕሌኦፍ ማለፏን አረጋግጣለች። ይሄ አስደናቂ ምሽት ላይ የተመለከት ነው። እነ ቪክተር ሱሜን እነ ሉክማንን የመሳሰሉ ሱፐር ስታሮችን እንግዲህ ባለም ዋንጫ አንመለከትም። ዲሞክራቲክ ኮንጎ ናይጀሪያን በመጣል እንግዲህ ወደ ኢንተርናሽናል ፕሌኦፍ አልፋለች። ቀደም ብሎም ከካሜሩን ጋር ነበራት እና ካሜሩን ላይ አንድ ለባዶ በማሸነፍ በኦናና ስህተት ወደ መጨረሻ ደቂቃ የተቆጠረ ግብ ነበር። አሁን ደግሞ ናይጄሪያን ጥላ ወደ ኢንተርናሽናል ፕሌኦፍ ኮንጎ ማለፏን አረጋግጣለች። ይሄ በምሽቱ የተመለከትነው ሌላ እግር ኳሳዊ ትዕይንት ነበር። ይቅርታ፣ ኢንተርናሽናል ሳይሆን ኢንተርኮንቲነንታል ፕሌይኦፍ። ይቅርታ እንጠይቃለን። ለኢንተርናሽናል ፕሌይኦፍ ሳይሆን ኢንተርኮንቲነንታል ፕሌይኦፍ ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በቀጥታ ናይጄሪያን ጥላ ማለፍ የቻለችው እና በምሽቱ ከተመለከትናቸው ትላልቅ ትዕይንቶች መካከል በአህጉራችን አፍሪካ የተደረገው የዚህ የጥሎ ማለፍ ጨዋታ ነበር። እስኪ ወደ ኖርዌይና ሃላንድ ጉዳይ እንመለስ። ይሄ ተጫዋች በዘንድሮ የውድድር አመት የሚያስቆሙ ያለ አይመስልም። በክለብም፣ በሀገሩ በዓለም ዋንጫ የማጣሪያ ጨዋታ በከፍተኛ ግብ አስቆጣሪነት እንግዲህ አስራስድስት ግብ በማስቆጠር ከተከታዩ ሀሪኬን በእጥፍ ሀሪኬን ስምንት ግብ ነው በጥሎ ማለፍ ጨዋታ ማስቆጠር ይቻሉ። ሃላንድ አስራስድስት ግብ ነው ያስቆጠረው። ይሄ የጥሎ ማለፉ ብቻ ነው የወዳጅነቱን ሳንጨምር፣ ሁለት የወዳጅነት ግቦች አሉ። አሥራ አራት የፕሪሚየር ሊግ ግብ አለ በአሥራ ዘጠኝ ጨዋታ ለሀገሩም ለክለቡም ባደረገው ሰላሳ ሁለት ግብ ሃላንድ ማስቆጠር ችሏል። አንድ ፔናሊቲ ነው ግን ከዚህ መሀል ይሄ ተጫዋች ማስቆጠር ይቻለሁ፣ አንድ ፔናሊቲ ብቻ። ይህን ስንመለከት ሃላንድ በፔናሊቲ በአየር ላይ ኳሶች ይታገዛል የሚለውን ጉዳይ በዘንድሮ የውድድር ዓመት የተጫዋቹን ፖቴንሻል አጨራረስ ያለውን አቅም ለፔፕ እየሰጠ ያለ አገልግሎት አሁን ደግሞ ኖርዌን ከ1998 በኋላ ለዓለም ዋንጫ ስታልፍ በዘንድሮ የውድድር ዓመት የሃላንድ አስተዋጽኦ የተለየ ሚና ነበረው። ለምሳሌ የመጨረሻ ወሳኝ አራት ጨዋታዎች ላይ አስራ ሁለት ግብ አስቆጥሯል። ለሀገሩ ብቻ የመጨረሻ አራት ጨዋታዎች ላይ ይሄ የሚያስደንቅ የሃላንድ የዘንድሮ የውድድር ዓመት ነው። ካደረጋቸው 19 ጨዋታዎች ውስጥ ተጫዋቹ ያላስቆጠረው በሁለት ጨዋታ ብቻ ነው። በፕሪሚየር ሊጉ ካደረገው 11 ጨዋታ እንኳን በሁለት ጨዋታ ብቻ ነው። ለሀገሩም ለክለቡም ባደረገው አጠቃላይ ጨዋታ ሁለት ጨዋታ ብቻ ነው ያላስቆጠረው። በዛ ሁለት ጨዋታ ደግሞ ማንቸስተር ሲቲ ግብም ማስቆጠር አልቻለም። በሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከቶትናም ጋር በነበረው በኢታድ ሽንፈት ሲያስተናግዱ እንዲሁም በቅርብ ሳምንት ከቪላ ጋር በነበረው የቪላ ፓርክ ፍልሚያ አንዱ ለባዶ ሲሸነፉ በእነዚህ ሁለት ጨዋታዎች ነበር ያላስቆጠረው። በሊጉ የመጀመሪያ ጨዋታ ወልቭስ ላይ ሁለት ግብ አስቆጠረ። ከዛም በኋላ በብራይተን ላይ አንድ ግብ፣ ከዛም በፊንላንድ አንድ ግብ፣ በሞልዶቫ ላይ አምስት ግብና ሁለት አሲስት፣ ማንቸስተር ዩናይትድ ላይ ሁለት ናፖሊ አርሴናል ላይ ተከታታይ አንዳንድ ግብ ማስቆጠር ቻለ። ከዛም በኋላ ከበርኒ ላይ ጋር ሁለት ግብ፣ አንድ አሲስት ማድረግ ቻለ። እንዲሁም በሻምፒዮንስ ሊግ ሞናኮ ላይ ሁለት ግብ ብሬንፎርድ ላይ ከዛም በኋላ እስራኤል ላይ ሀትሪክ መስራት ቻለ። ከኤቨርተን ጋር ሁለት ግብ አስቆጠረ። ቪላሪያል ላይ አንድ ግብ ማስቆጠር ቻለ። ከቦርንማውዝ ጋር ሁለት ግብ ከዶርትመንድ እና ከሊቨርፑል ጋር በተከታታይ አንዳንድ ግብ ማስቆጠር ቻለ። በዚህ ኢንተርናሽናል ብሬክ ያለፈው ሳምንት ኤስቶኒያ ላይ ሁለት፣ ትናንት ምሽት ጣሊያን ላይ ሁለት ግብ ማስቆጠር ቻለ። ሃላንድ በአምስቱ ትላልቅ ሊግ ከሚገኙ በአጠቃላይ ኢንተርናሽናል ተጫዋቾች መካከል ብቸኛ ተጫዋች ነው በእያንዳንዱ ግብ ጨዋታ ከአንድ ነጥብ ሁለት ሶስት በላይ ግብ ግብ ላይ ተሳትፎ ማድረግ ሳይሆን ግብ በቀጥታ ያስቆጥራል በእያንዳንዱ ጨዋታ። ይሄ የሚያስደንቅ የውድድር ዓመት ነው። ከየትኛውም ተጫዋች በላይ እንግዲህ በከፍተኛ ግብ አስቆጣሪነት ሀላንድ በግሩም ሁኔታ እንደቀጠለ ነው። እንግዲህ የዓለም ዋንጫ የጥሎ ማለፍ ጨዋታዎች የምድብ ጨዋታ መደረግ ከጀመረበት ጊዜ አንስቶ ከሜዳ ውጪ ሞልዶቫ ላይ እንዳስቆጠረ፣ እስራኤል ላይ እንዳስቆጠረ በሜዳው ጣሊያን ላይ አንድ ግብ ማስቆጠር ቻለ። እስቶኒያ ላይ ከሜዳ ውጪ አንድ አስቆጠረ። ከዛን በመልስ ጨዋታ ከሞልዶቫ ጋር በኖርዌይ ሜዳ አምስት ግብ አስቆጠረ። እንደገና ከእስራኤል ጋር በሜዳቸው ባደረጉ ጨዋታ ሶስት ግብ፣ ሀትሪክ መስራት ቻለ። ተከታታይ ያለፉትን ጨዋታዎች ደግሞ ከእስቶኒያ ጋር በተመሳሳይ በሜዳው ሁለት ግብ፣ አሁን ደግሞ ከጣሊያን ጋር በነበረው የምሽቱ ጨዋታ ሁለት ግብ፣ በሁሉም የምድብ ጨዋታ ግብ አስቆጥሯል። በአጠቃላይ ኖርዌይ ሰላሳ ሰባት ግብ ስታስቆጥር አሥራ ስድስቱ የተቆጠረው በሃላንድ ነው። አምስት ግብ ብቻ ነው ኖርዌይ በጥሎ ማለፍ ጨዋታ ያስተናገደችው። ሃላንድ በዚህን ሰዓት በኢንተርናሽናል ጨዋታ ለሀገሩ ባደረገው አርባ ስምንት ጨዋታዎች ውስጥ ሀምሳ አምስት ግብ አስቆጥሯል። ገና ሀምሳ እንኳን ግማሽ መቶ ጨዋታ ሲሞላ ነው ከሞቶ ጨዋታ መነሻ በማድረግ ከፍተኛ ግብ ላይ ተሳትፎ ይሄን ያክል ግብ በማስቆጠር የሚል ከፍተኛ ሬንጅ የሚሰራው ነገር ግን ሀምሳ ጨዋታ ሳይሞላው እንኳን ከሀምሳ በላይ ግብ ማስቆጠር ችሏል። እና አስደናቂ የውድድር ዓመት ሃላንድ እያሳለፈ ነው የሚገኘው። ሀምሳ አምስት ግብ በአርባ ስምንት ጨዋታ። ኪሊያን ኢምባፔ ሀምሳ አምስት ግብ ላይ ለማድረስ ዘጠና የኢንተርናሽናል ጨዋታዎች ነበር ያስፈለጉት ነገር ግን ባፔን እንደምታውቁት ገና በ26 አመቱ፣ ደግሞ 400 ግብ ላይ በመድረስ በታሪክ ብቸኛ ተጫዋች ሆኗል። በዚህ ዕድሜ ሃላንድ ደግሞ እዚህ ጋር በ48 የሀገራት ጨዋታዎች እንግዲህ ለሀገሩ ባደረገው ጨዋታ 55 ግብ ላይ መድረስ ይችላል። አስደናቂ ሪከርድ ነው። የሁለቱ ፉክክር እንግዲህ በግሩም ሁኔታ በዓለም ዋንጫም ዘንድሮ ደግሞ በክለብ ደረጃ እየተመለከትን ነው። ኪሊያን ኢምባፔ በላሊጋ በአስደናቂ ሁኔታ በግብ ሪከርድ እየተጓዘ ነው። ሃላንድ በፕሪሚየር ሊግ፣ ሻምፒየንስ ሊግ ላይ ሁለቱም አስደናቂ የግብ አስቆጣሪነት ሪከርድ ይዘዋል። ሃላንድ እንደምታውቁት በዘንድሮ የውድድር ዓመት በሻምፒየንስ ሊግ ግብ ካስቆጠረ በኋላ ሀምሳ ጨዋታ ሳይሞላው ከሀምሳ ግብ በላይ በሻምፒየንስ ሊግ እግር ኳስ ማስቆጠር ችሏል። የዘንድሮ ሲዝን እንግዲህ እስካለም ዋንጫ ድረስ በሚደረግ ፉክክር የሃላንድና የባፔ ይመስላል። ከወዲሁ የምንመለከተው ተጽዕኖና የተጫዋቾቹ የግል ጥረት፣ የክለቦች ስኬት እንዲሁም በሀገራት ደረጃ ሁለቱ እያሳዩ ያሉት ፉክክር እንግዲህ አዲስ ከረጅም ጊዜ በኋላ የሁለቱ ፉክክር ከሜሲ እና ከሮናልዶ በኋላ ምናልባት የመጣ የሁለት እግር ኳስ ተጫዋቾች ፉክክር ልንመለከት እንችላለን። በሮናልዶና በሜሲ ደረጃ አይደለም፣ በባፔና በሃላንድ ደረጃ እንግዲህ አዲስ የሁለት ተጫዋቾችን ፉክክር ልንመለከት እንችላለን። በአጠቃላይ የኢንተርናሽናል ጨዋታዎች ውጤት እንዲሁም የኑሬና የሃላንድ የዘንድሮ ውድድር ዓመት የተሳካ ጊዜ በተመለከተ ባጭሩ በእንዲህ መልኩ ተመለከትን። ከዚህ ፕሮግራም በመቀጠል እንግዲህ ትልቁ የዛሬውን አርስት በቱሄል እና በቤሊንጋም ዙሪያ የተፈጠረውን ጉዳይ በመመልከት ታክቲካዊ የአሰልጣኙ ማስተያየት የጁሪ ቤሊንጋም ሪያክሽን፣ ማን ነው በቦታው ላይ ቋሚ መሆን ያለበት ቤሊንጋም ወይስ ሞርጋን ሮጀርስ? ለምን ቱሄል ለሞርጋን ሮጀርስ የተወሰነ ነጻነት መስጠት ፈለጉ? ቤሊንጋምንስ በተቃራኒው የያዙበት መንገድ ተገቢ ነው? ቤሊንጋምስ እንደ አንድ ፕሮፌሽናል ተጫዋች እያሳያለው ባህሪ ምን አይነት ይሄ አሁን ላይ ያለውን የብሔራዊ ቡድን ቆይታ የሚያሳይ ሪያክሽን ነው። በእነዚህ ጉዳዮች ትኩረት አድርገን በደንብ እንወያያለን። ባለፈው ሳምንት ካነሳናቸው ነጥቦች ጋር በቀጥታ ተያያዥ ነው የሚሆኑ የቡካዮ ሳካ ፎቶ ባለበት ሰፊ ደቂቃ ቆይታ ያደረግንበት ከሶስት ቀን በፊት የሰራ ነው። የእንግሊዝ ብሔራዊ ቡድንን ትኩረት አድርገን ስለ ቱህል የተጫዋቾች አያያዝና ታክቲክ እና የቴክኒሻል ተጫዋቾች በቱሄል ውስጥ ምን አይነት እድገት ያሳያሉ ምን አይነት ተጽዕኖ ይፈጥራሉ የሚለው ጉዳይ ላይ ትኩረት አድርገን ነበር። ያን ጉዳይ ደግሞ በበለጠ አሁን ሚዲያው ላይ የወጣ ያኔ ስናነሳ ከሶስት ቀን በፊት የነበረው የራሳችንን ግምት ከወቅታዊ ከአሰልጣኙ አስተያየት መነሻ በማድረግ ነው። አሁን ያን ግምታችንን በተወሰነ መልኩ ያረጋገጠም ሌላ እውነታ ከአሰልጣኙ በኩል ተሰምቷል። በተቃራኒው ደግሞ የተጫዋቹ ደስተኛ አለመሆኑ የማድሪድ ተጫዋች መሆኑ ከጉዳት ከተመለሰ በኋላ የተፈጠረው ነገር ምንድ ነው? እስቲ ጉዳዮችን አስፍተን በደንብ እንወያያለን። ለእግር ኳሱ ቤተሰብ አስፈላጊ የሆነ መወያያ ርስት ስለሆነ ነው። በተለይ ይሄ ጉዳይ ከእንግሊዝ ጋዜጦች ከእንግሊዝ ፀሐፊዎች አልፎ በእኔና በአባ መካከል ሰፊ ልዩነት ፈጥሯል። ትህል ትክክል ናቸው የሚል አቋም በአባ ዘንድ አለ። እኔ ደግሞ ትወል ተገቢ አለመሆኑን ደግሞ በምክንያት ከዚህ ፕሮግራም በመቀጠል ሰፋ ላለ ደቂቃ ቆይታ እናደርጋለን። አባ ለምን በትውህል በኩል ተገቢነቱን እንዳነሳ እኔ ደግሞ የራሴን አቋም አያይዤ ከዚህ ፕሮግራም በመቀጠል ይዘንላችሁ በምንመጣው የእንግሊዝ ብሔራዊ ቡድን እና ትውህል ቤሊንጋምን የተመለከተ ጉዳይ ላይ ሰፋ ላለ ደቂቃ ሰፋ ላለ ደቂቃ ቆይታ እናደርጋለን። በዛ ፕሮግራም እስከምንገናኝ እንግዲህ ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በአክብሮት እንጋብዛለን። በሁለተኛው ፕሮግራም እስከምንመለስ ሰላም ቆዩ።